ያልኩት ሌላኛው ርዕሴ ደግሞ ለክርስቲያን ወገኖቼ ነው። እዚህ ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁኝ። ሆሱ የሚባል ሰውዬ ጋር እና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው፣ ይሄ ማለት ታጥቦ ጭቃ ነው። አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ። በእርግጥ እናንተ ጥፋት የለባችሁ፣ ምክንያቱም ስታዋቸው ሙስሊም ነው የሚመስሏችሁ። ሄዳችሁ እነሱ የተባባሰው ይባላል የተባባሰው የዚች ደግሞ የባሰ ጠነት ያለ ነው አሰላሙ አሌይኩም ወራህመቱላሂ ወበረካችሁ እንደምን አላችሁ ልዩ ተመልካቾቼ ደህና ናችሁ ልኝ ወይ እንግዲህ ከኋላ ሰምታችኋታል ይች ልጅ እና ያው የአማት አለ ከአማኑኤል አምልጣ ነው ያያችኋታ አይታችኋት የምታውቁ በየአካባቢያችሁ አዋካችሁ ተባበሩ ለቤተሰቦቿ ስትሉ ማለት ነው እና ሱብሃን አላህ በስንት ሺ የሚያሰልመውን ሁሱን ከነሁሱ እስካሰለማቸው እንግዲህ ሙስሊም ሳታደርግ ከእስልምና ሙሉ ለሙሉ አውጥታቸዋለች። ወናዑዝ ቢላሂ ምን ሸይጣን ረጅም ሚንሃ ከእሷ ማለት ነው። ሱብሃንላህ ሸይጣን እራሱ በስራዋ ይቀናባታል። እሱም ምንድን ነው፣ ነጌ የምንጫወት ልልሽ አደለም። እኔ እና አንቺ አንድ ሰው ሙስሊም ከሆነ ቁርአን ይቀራል፣ አደለ? ቁርአን ሲቀራ ደግሞ የቁርአንን ሀርፍ ጠብቆ መቅራት ግዴታ አለበት። እስቲኔ እናንቺ እዚህ ቲክቶክ ላይ ሰዎች ጌም እንደሚገባበዙት ቁርአንን ተገባብዘን እቤትሽ ወይ ቤቴ እንቅረው። ይሄ ነው መልእክቴ፣ አድርሱልኝ። ስለ ውይይቱ ውይይት እናንተ ጠርታችሁን እኛ አንድም ቀን አንድም ቀን የቀረንበት የለም። እናንተን ግን ከአንድም ሁለቴ ሶስቴ ውስተዟችሁ ሀታ ሁሴን የሚባለው ሰውዬ ሰሞኑን ጥሪ ተደርጎለት ቀርቷል። ለምንድን ነው የምትዋሹት? የአላህን ሰሚነት ይክዳሉ፣ የአላህን ተመልካችነት ይክዳሉ፣ የአላህን ተናጋሪነት ይክዳሉ እያላችሁ ለምን ትዋሻላችሁ? የቱ ጋም እንዴት ካድን? መቼን ካድ ነው? የሁሉ ውሸት ከማነባበር እውነተኛ ጋር የዋሽነው ነገር አለወይ የሚለውን በውይይት ለምን እንትን አንልም? ልዩነታችንን አናሳውቅም? አንድም ቀን እኛ መመሪያችን ቁርአንና ሐዲስ ነው እንጂ ጉግል ላይ የገባን የምንፈላሰፍ ሰዎች አይደለንም። አልሐምዱሊላህ። ውይይት ካመራችሁ ከፈለጋችሁ በኡስታዞች፣ ከፈለጋችሁ በመሻይሆች በፈለጋችሁት መርጣችሁ መወያየት ትችላላችሁ። እሺ ባክሽ እንግዲህ እንደሰማችዋት ነው። ከኋላ ማለት ነው መሲ ቁርአን መቅራት እንኳን አትችልም። ሙስሊም ከሆነች ለምን ከኔ ጋር በቁርአን እንግዲህ ቁርአን እየቀራች አንወዳደርም እያለች ነው መሲ። ከአንቺ ጋር ስራ አልፈታችም። አንቺ እኮ ቢያንስ ከአማኑኤል አምልጠሽ ስራ ፈታሽ የምትለፈልፊ ነች ሜዳ ላይ። መሲ ደግሞ አይደለም ቁርአን ቀርቶ መሻ አላህ ቅዱስ መጽሐፍን እያነበበች በእሷ ሰበብ ስንት ሰው ሙስሊም የሚሆን ነው። እና አንቺ ምናልባት ቅናት ሊሆን ይችላል፣ እንደዚህ ቀጠል እርር ያደረገች ማለት ነው። እና በእኛ እጅ ለምን አልሰለሙም? ለምን የአህባሽን የተሳሳተ መንገድ ሙሉ ስራችሁ የሽርክ ስራ። ስንት አይነት ከቁርአን ጋር ያላችሁ ግጭት። ሰሞኑን እንደውም ሀዲስ አንቀበልም ሁሉ የነቢያችን ሀዲስ እያላችሁ ነው። እና ከእናንተ ጋር እንደ እንዴት አይነት እስልምና ነው የሚሄደው ማለት ነው። እንግዲህ በዚህ በምትነገረው ንግግር እያያቸዋት ነው። በጣም የቅናትና ምቀኝነት ምልክት ነው የሚታይባት። ይህ ነገር ደግሞ ሕክምና ያለው አይመስለኝም። ምናልባት እንግዲህ ወደ ትክክለኛው መንገድ ወደ ሀዲስና ወደ ቁርአን ካልተመለሰች በቀር ማለት ነው ሕክምናው ያለ አይመስለኝም። ሀገርም ውስጥ ቢሆንም ውጭም ቢሆን ሕክምናው የለም፣ የዚህ የምቀኝነትና የጥላቻ ማለት ነው እና መሲን የእግሯ አጣቢ እራሱ አትሆኒም ማለት ነው ማለት ነው። ከሁሱ እና ከመሲ ላይ ወረድ በይልን እባክሽ። እስኪ ደግሞ የተሰጣትም ሌላ መልሳለሱን አዳምጠን እንመልሳለን። ኩሊሀል፣ ሌላኛው ርዕሴ ደግሞ ለክርስቲያን ወገኖቼ ነው። እዚህ ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁ። ሁሱ የሚባል ሰውዬ ጋር እና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው። ይሄ ማለት ታጥቦ ጭቃ ነው። አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ፣ በእርግጥም እናንተ ጥፋት የለባችሁ። ምክንያቱም ስታዋቸው ሙስሊም ነው የሚመስሏችሁ ሄዳችሁ፣ እነሱ ጋር እስልምና ተቀበልን እያላችሁ ስትሉ፣ ያኔ በጣም ነው የሚያሳዝነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። እንዲህ ነው ድፍረት፣ እንዲህ ነው ድፍረት፣ እንዲህ ነው ድፍረት ማለት ነው። ዝንቦች ከንቦች ጋር ሳፋጣ ማለት ነው። ዝንቦች ንቦችን ስንቁ አይገርማችሁም? የሚገርማችሁ ነገር ማለት ነው። መሰረት በጣም ያሳዝናሉ። ክርስቲያን ወንድሞቻችን ከዛ መጥቶ ታጥቦ ጭቃ ያደርጓቸዋል አለች። ታጥቦ ጭቃ እያቸው እንደኛ መሆን አለባቸው። ምቀኞች፣ ሐሲዶች ማንም አልሐሲዱን ላ የስዑድ ምቀኛ አይቀናውም። ማንም ምቀኛ የትስም አይቀናም። አይቀናችሁ አህባሾች ማንም እንሻ አላ

ምቀኛ ከመሆን አላህ የጠብቃችሁ። አላህ ይጠብቅ። ማነው ታጥቦ ጭቃ። ተመልከቱ። እንደኛ ከመጡ ቀማቴ መሆን አለባቸው። እንደኛ ከመጡ ቀብር አምላኪ መሆን አለባቸው። እንደኛ ከመጡ ድቤ መቺ ጨፋሪ፣ ከወንድ ጋር ኢኽትላጥ አድርጎ ይመስለል ካልሆነ በስተቀር አልሰለሙም ትላለች። ተመልከቱ።

ሁላችሁም ምላሳችሁን ትያዛላችሁ፣ በአጭር ጊዜ። እውነት ጋር ትግል አይቻልም። የእናንተ ውሸት ገዝፎ ገዝፎ ወፍሮ ወፍሮ ሰማይ ቢያክል ትንሽ ስንጥር ቢነካው ይፈነዳል፣ ይተነፍሳል። ማን ከመነዳሪ ከመለዳሪ ታውቃላችሁ። ሚስማር ሲወቃው እንደሚቦካ ነው የእናንተ ውሸት። እውነት ምንም ቢቀጥን ይገዝፋል። ማን ስለዚህ ተጠንቀቁ። እችን ሴት ደግሞ ስርዓት ማሳዝ አለባቸው ወንድሞች። ከዛም ከዛም ዝመቱ በአሸማቋት እችን ባለጌ መሰል የሆነችዋንና ባለጌ የሆነችዋን ማነው፣ በአላህ ባሮዎች ላይ አፋን የምትጠርግ አሊሞችን እንደፈለገች የምትሳደብ? በል እንደውም ደግሞ መጣችና ሁሱና መሰረት ጋር መጣች። ማነው በዚሁ አጋጣሚ መሰረትስ ን ትንሽ እህቴን የሚያሳስባት ነገር ምንድነው? እነዚህን ሰዎች አንዳንዴ መንዙማቸው ምናምን ፎሎ ታደርግያለች እንዳታርጊያቸው እንዳታረጊያቸው በጣም ባለጌ ናቸው እና ተጠንቀቂያቸው። ለምን ዲን ሀቅ ነው፣ እውነት ሀቅ ነው። መቼም እስከው መልቅማ እውነትና ባጢልና ሀሰት መዋጋታቸው ስለማይቀሩ ማለት ከባጢል መንገድ አንድንም ነገር አትደግፊያቸው። ይሄ አላህ የጠብቅሽ ውስዬ፣ አላህ የጠብቃችሁ እናንተ። እንግዲህ አባሾችን አላህ የበታች ያደርጋቸው እና እንግዲህ ሰምታችኋል፣ ከኋላ ያለውን ቪዲዮ ማለት ነው። ለዚህ ስለባለጌ ያው ሼር አድርጉላት። ከማን ጋር እንኳን መሳፈጥ እንዳለባት ብታውቅ ጥሩ ነው ማለት ነው። እና ሱብሃናላህ የአህባሾች አስተሳሰብ በጣም ይገርማል። እኛ እንኳን ላይላ ይለላ ላይ ያለ ሰው ሙስሊም ነው እያል ነበረ። ምክንያቱም ነቢያችን ስለላ ሰለም በውጊያ ጊዜ ላይላ ይለላ ላይ እያለ ሲገለው እንዴት ላይላ ይለላ እያለ ትገለዋለህ በሚለው ያንን ሀዲስ እኔ በዛ ማለት ነው። እና ሱብሃናላህ እነሱ ግን በጣም ውስጣቸው የሚገርም ነው የሚገርም ነው፣ ጥላቻ ያላቸው ለኛ ማለት ነው እና ብቻ አላህ ሂዳ ይስጣቸው። አላህ ሂዳ ይስጣቸው፣ ቀጥተኛው መንገድ አላህ ይምራቸው። እነሱ ሀቂቃ ከብዙ መንገድ በተለይ አሁን አሁን ላይ ጭራሽ አዲስ አዲስ አጀንዳ እያመጡ ከመንገድ ሙሉ ለሙሉ እየወጡ ነው። እና አላህ ሂዳውን ይስጣቸው፣ አላህ ይመልሳቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሁን ላችሁ በሌላ ቪዲዮ እስከምንገናኝ ደግሞ መልካም ቆዩልኝ፣ ደህና ቆዩልኝ። በያላችሁበት ሰላማችሁ በዚት ይበልልኝ። ይወዳችኋለሁኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አሰላሙ አሌይኩም ረመቱላ በረካቱ